እንዲህ መብላት አለብን መድኃኒት፣ ይሄ ሁሉ መድኃኒት ቤተሰብ ሁሉ መድኃኒት ነው እያታቀፉት እና ይሄኛው ጭራሽ ማለት ነው አራት ነው የሚወሰደው። በአንድ የቀጠሮ ሰዓት እየደረሰ ነው። ተነስ፣ ማርያምን አላሰኛም። እሺ ተነስ ቁጭ በል፣ ተነስ ቁጭ በል። እኔ አጎርሳለሁ ትንሽ ትበላለህ። ግን አንተ ብዙ ጊዜ ችላ ትላለህ ነው ከዚህም በፊት ታመህ ነበር ይቶኛል እኮ ነው ራሱ

ሰላም፣ ሰላም ቤተሰብ፣ እንዴት ናችሁ? ደና ናችሁ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ትንሽ ትንሽ ደብሮኛልም ደንግጫ አለውም እና ምንድነው፣ ምን አስደነገጠች ምናምን ልትሉት ትችላላችሁ። እሱም ደግሞ ያው ሩኬዚ እንዳለ ታውቃላችሁ። እና እንደዚህ ይፈጠራል ብዬ አላሰብኩም ነበረ። እና ድንገት ነው እየታመመው ማታ፣ ድንገት ማለት ነው። እና ግራ አጋባኝ፣ በስማም እንዴት እንደደነገጥኩኝ አጠይቁኝና እንደዚህ ሆኖ አይቼው አላውቅም። ሩኬ ያው ጨጓራው ምናምን ይታመማል፣ ግን በዚህ ልክ እንደዚህ ሲደክም አይችዋል አቅምና በጣም ግራ ገብቶኝ ነበር። እና በሌሊት ዘጠኝ ሰዓት ነው ሐኪም ቤት የሄድነው ማለት ነው። መኪና ራሱ መያዝ አቅቶት ራይድ ነበር ይዘን የሄድ ነው። ብቻ አለፈ። ግን ትንሽ አስደንግጦኛል ከምላችሁ በላይ ምክንያቱም እንደዚህ አልጠበቅኩኝም። እና ብዙ ነገሮችን እያደረኩት ነበረ፣ ግን በጣም ነው የጸጸተኝ ማለት ድንገት ለካ ሰውም እንደዚህ አይነት ነገር ይፈጠርበታል ምናም ብዬ የተፈጠሩትን ነገሮች በሙሉ እንድረሳ ነው የሆንኩትኝ ምክንያቱም ማታ እንደዛ ሆኖ ሳየው ከምላችሁ በላይ መቋቋም ነው የከበደኝ ማለት የሰው ልጅ ድንገት እንዴት እንደዚህ ሊሆን ይችላል እንዴት እንደዚህ አቅም ሊያንሰው ይችላል እንዴት እንደዚህ ሊታመም ይችላል ምናምን ነገር ብዬ ያሰብኩኝና ለካ እንደዚህ አላልኩኝ እኔ እየታየኝ የነበረው ይሆን ናቸው ብቻ የተጣላንባቸው ነገሮች ምናምን ነበሩ እየታዩኝ የነበሩትና ማታ ግን ሁሉን ነገር ነበር የረሳሁት። እንደዛ ሲታመም ማለት ነው። እና ለሊት ዘጠኝ ሰዓት ነበረ። ራይድ ዘናኪን ቤት ሄድ ነው እና ብቻ ተውት አለፈ። የምር እንደዚህ አይነት ሁኔታዎች ድንገት ሲፈጠሩባችሁ በጣም ግራ ነው የሚገባችሁ። በተለይ ደግሞ ለሊት ሲሆን እና ደግሞ ብቻችሁን ስትሆኑ የሆነ ቤተሰብ ምናምን ሳይኖር በጣም ያስደነግጣል። እና ያው በዚህ አጋጣሚ አሁን አልፏል። ያው ይህን ቪዲዮ ስታዩ ምናምን ወንድሞች ምናምን እንዳደነግጡ ኖርማል ነው ሁሉም ነገር አልፏል። አሁን ደና ነው ሐኪም ቤት ሄዶ መድኃኒት ምናምን ሰጥተውታል። መርፌ አንድ መርፌ ከሰጡት በኋላ ትንሽ ተረጋጋ ምናምን ደና ሆነና አሁንም ስምንት ሰዓት ቀጠሮ አለው ስምንት አኩል ምናምን አልትራሳውንድ ቀጠሮ አለው እና እንሄዳለን። መድኃኒት ሰጥተውታል የሚዋጥም ምናምን ጠዋት ምሱን ወሰደና አሁን እረፍት እንዲያደርግ እኔ ክላስ ገብቶ ተኝቷልና ምግብ ሰርቼለታለው ከዛ ምግብ እንሰጠዋለን ምናምን። ያለውን ሁኔታ ያው ከምንጠፋባችሁ ላሳውቃችሁ ብዬ ነው። እንደዚህ አይነት ክስተቶች ስለተፈጠሩብኝ ድንገት እነዚህን ነገሮች ለማሳወቅ ነው ለእናንተ። ምክንያቱም ዛሬ ብንቀር ትጨነቃላችሁ። ሌላ ነገር የተፈጠረ ነው የሚመስላችሁ ወይም ደግሞ የተጣላን ነገሮች የባሱ ሊመስላችሁ ስለሚችል ለዛ ነው ወደ እናንተ የመጣሁት ካሜራ ይዤ። እና ብዙ የምትጨነቁ የምታስቡ ሰዎችም ስላላችሁ ማለት ነው እና ያው ትናንት ትንሽ አዝጎ ነበረ ትንሽ ከክላሴ ድረስ መቶ እንደዛ አስደንግጦ ምናምን ትንሽ አዛርጎ ነበረ። ግን ተናድጄበት ነበረ በሱ ብቻ ሳይሆን በሌሎች ነገሮችን በብዙ ነገሮች ተናድጄበት ነበር። ግን የሰው ልጅ እንደዚህ አይነት ድንገተኛ ክስተት የሚፈጠርበታል እና ሁሉን ነገር እንዳልተፈጠረ መተውን የመሰለ ነገር የለም። ብቻ እግዚአብሔር ይመስገን አሁን በጣም ደህና ነው። በጣም ማታ እንደነበረው አይደለም። እኔ እንጃ ከባድ ነበር የማታ ሁኔታ። ምክንያቱም የሰው ልጅ ድንገት እንደዚህ ሲሆን፣ ድንገት ሲታመም፣ አቅም ሲያንሰው፣ መንቀሳቀስ ሲያንሳው እኔ ሐኪም ቤት ብዙ ጊዜ እንደውም አልሄድም የሚል የሚያስቸግር ሰው ነበረ። በተለይ ብሩክ የሆነ ጨጓሮ ምናምን ያመዋል እና ሐኪም ቤት ሂድ ሲባል በቃ አይወድም ጭራሽ ማለት ነው እና ማታ ግን በጣም እንደታመመ ያወቅኩት ሐኪም ቤት እንሄድ ስለው በአንዴ ነው እሺ ያለው ማለት ነው። ምክንያቱም በጣም አሞት ነበረ እና እግዚአብሔር ይመስገን መርፌ ሰጡት፣ የሚዋጥ ምናምንም ሰጡት። እሱን ከወሰደ በኋላ አሁን ተረጋግቷል ደህና ነው እና ጠዋትም ቁርስ ምናምን ሰራውለት እና ቁርስ በልቶ መድኃኒቱን ወሰደ። ከዛ አሁን እረፍት ሊያደረግ ተኝቷል እና እኔ ክላስ አሁንም ደግሞ የመድኃኒት ሰዓት ስለደረሰ ምግብ መብላት ስላለበት ምግብ ሰርቼ ይለታለው እሱን አብረን ይዘን ገባና ያለበትን ሁኔታ አሳያችኋለሁ። ከምትጨናነቁ እናንተም ማለት ነው እና ያው ትንሽ እስኪ ይሻለው። አላቅም መቼ እንደሚሻለው መቼ ሙሉ ለሙሉ ደና እንደሚሆን አላቅም። እና የዛሬውም ከአልትራሳውንድ በኋላ የሚሆነውን ነገር እናያለን። ምን እንደሚሉትም ገና አላወቅንም። እና እስኪ ስምንት ሰዓት ከስምንት ሰዓት በኋላ ንና የተባልነው ስምንት ሰዓት ላይ ሄድና ከዛ በኋላ ያለውን ሁኔታ ቼክ አድርገን ምናምን አልትራ ሳውንድ ከታየ በኋላ ያለውን ሁኔታ ደግሞ የማሳውቃችሁ ይሆናል እና መቼ ደና እንደሚሆን እርግጠኛ አይደለውም ግን እሱ ደና እስከሚሆን ድረስ እስከሚሻለው ድረስ አቃለው ይሻለዋል። እግዚአብሔር እንግዲህ መቼም ሕመምተኛ አድርጎ አያስቀረውም እንደሚድን አቃለውኝ። እና እስከዛ ድረስ ግን ከምንጣፋባችሁ ያለውን ሁኔታ ለማሳወቅ ነው ወደ እናንተ የመጣውት። ምክንያቱም እንዳልኳችሁ ነው፣ እርግጠኛ መሆን አይቻልም መቼ ደና እንደሚሆን። ነገ ደና ይሆናልና ነገ ወደ ቤተሰብ እንመጣለን ማለት አልችልም፣ ስለታመመ ማለት ነው እና ብቻ አላቅም ከባድ ነው። እንደዚህ አይነት ነገሮች ይፈጠራሉ ብዬ አላሰብኩም ነበር። በተለይ ደግሞ እኔ ቤት መጡ ብዙ ነገሮችን አሰብኩ፣ እውነት ስነግራችሁ። ምክንያቱም እኔ ልሆን እችላለሁ እንደ መንስኤውም። ባለፈውም እንደዚህ መሬት ላይ ተኝቶ ምናምን ለእኔ ብሎ እዚህ መጥቶ ውሃም ደፍቼበት ስለነበረ በሱ ምክንያት ይሆን እንዴ ምናም ብዬ በጣም ብዙ ነገሮችን አሰብኩኝ ከምላችሁ በላይ እና ግን ዞሮ ዞሮ መጸጸት ወይም ደግሞ ማሰብ ዋጋ የለውም መጀመሪያ መጠንቀቅ እንጂ ማሰብ፣ መጨነቅ፣ መጸጸት ዋጋ የለውም፣ ያለፈውን አይመልሰውም እና ግን ተማርኩበት እንደዚህ አይነት ነገሮችን ማድረግ እንደሌለብኝ። ከሚጸጽተኝ ማድረግ የለብኝም ምንም ነገር ቢሆን ማለት ነው። እና በእርግጥ በእሱ ምክንያት አይደለም፣ ግን ደግሞ እኔ ተሰማኝ እንደዛ ሊሆን ይችላል ብዬ ማታ ተጨናነቅኩኝ። ግን ሐኪም ቤት ከሄድም በኋላ በእሱ ምክንያት እንዳልሆነ የገባኝ ሐኪም ቤት ከሄድም በኋላ ነው እና መርፌ ከሰጡት በኋላ ምናምን ነው እና ብቻ የማታ ሁኔታ አለፈ። እንደ ቀላል አሁን መጥቼ እንዳወራሁት አይደለም ከባድ ነበረ፣ ግን እግዚአብሔር ይመስገን እና እንዳትጨነቁ ማለት አሳያችኋለሁ፣ አሁን ያለበትን ሁኔታ እንዳልኳችሁ ነው። መድኃኒቱን የሚዋጣውን ከወሰደ በኋላ መርፌ ከሰጡት በኋላ በጣም ደህና ነው እና እንዳትጨናነቁ። ስንጠፋ ደግሞ ያው በዛው ልክ ስለምትጨነቁ አሁንም ደግሞ ይህን ስነግራችሁ ያው ብዙ የምትጨነቁ ሰዎች አላችሁ እና ከምትጨነቁ ይልቅ ጸሎት አድርጉለት በደንብ እንዲሻለው ደና እንዲሆን። እንግዲህ አልትራሳውንዱም አላቅም የአልትራሳውንዱን ውጤትም አላቅም እና እሱም ደግሞ ደና እንደሚሆን ተስፋ አደርጋለሁኝ። ብቻ ጸሎት አድርጉለት እንጂ እንዳትጨነቁ፣ በመጨነቅ ምንም የሚመጣ ነገር ስለሌለና ከዚህ በኋላ አላቅም ብቻ እኔ እንጃ። ከዚህ በኋላ ማውራት ራሱ እየከበደኝ ነው እና እስኪ ምግብ ይዘንለት እንግባና በዛም ያለበትን ሁኔታ አሳያችኋለሁ። ስማ ምግብ ራሱ አልበላም እያለ ነበር፣ ጠዋት ራሱ እያስቸገረኝ ነበር። እና እንደምንም መብላት ስላለበት መድኃኒት የሚዋጥ ስላለበት እሱ ደግሞ ጨጓራ ሊነካ ስለሚችል ብላለች። መድኃኒት የሰጠችው ዶክተሯ ማለት ነው እና ምግብ በደንብ መብላት ስላለበት ብቻ ያለውን የሰራውለትን እንግዲህ እንሰጠዋለን።

ምን አለሰኝ ሚቅርብ እንዴ መብላት አለብን። መድኃኒት ይሄ ሁሉ መድኃኒት ቤተሰብ ይሄ ሁሉ መድኃኒት ነው እያስታቀፉት እና ይሄኛው ጭራሽ ማለት ነው አራት ነው የሚወሰደው በአንድ እና ጠዋት ራሱ አራት ነው የሚወሰደው። በጣም ከባድ ነው። ይሄ እንኳን አንድ ነው የሚወሰደው ግን ቢሆንም ምግብ መብላት አለብን። ደግሞ የቀጠሮ ሰዓት እየደረሰ ነው። ተንስ ማርያምን አለሰኛ ነው ብሩኬ እሺ፣ ተነስ ቁጭ በል። ተነስ ቁጭ በል። እኔ አጎርሳለሁ ትንሽ ትበላለህ። ችግር የለውም ኖርማል መውጣት የለውም ደግሞ በቤት ታመህ የሆነ ነገር ሆነ ታሰድበኛል። ማታ እንዴት እረ እንግዲህ እኔ እንደዚህ ስትሆን አይቼ አላውቅም። ሐኪም ቤት አልሄድም ስንት ጊዜ በአንድ ነበርበው ራሱ እንደዚህ የነበር ሽታ ታመሽ ተነስሽ። አሁን መርፌ ሲ ሰጣሰጣ ሲያደርጉልኝ ይነቆት ይምረው ግን ደህና ነኝሽ። እንዳጨነቁ ይጨነቃሉ። በእናትሽ ደም ስሰጥ ታስቅ ነበር። እዚህ ጋ ደም ለላብራቶ ሲወስዱ

እናንተ ብዬ እንደ የምሰራው ይሄ እያለመደብኝን እንደ ጎረምሳ ወጥቼ የምበላ ልጅ ይኸው መስራት ጀመርኩኝ። ጠዋት እኮ ሶስት በልቻሉ እንዴ? እና ጠዋት ነው ታዲያ አሁን ደግሞ ልንሄድ ነው፣ ሰዓት ደርሷል። ደግሞ ተንስ፣ ባልጠፋ ሰዓት ሌሊት ግን አታማኞች እና ደግሞ ሰው በሌለበት እንዳትታመሙ እግዚአብሔርን ከባድ ነው። እኔ የተረዳሁት ነገር ቢኖር ምን እንደተረዳሁ ታውቃለህ? አሁን እዛ ብትሆንስ ኖሮ ነው ያልኩት፣ ቤት ብትሆንስ ኖሮ ነው ያልኩት። ምን ሊፈጠር እንደሚችል አላውቅም፣ ግን አንተ ብዙ ጊዜ ችላ ትላለህ። ነው ከዚህም በፊት ታመህ ነበር፣ ይቶኛል እኮ ነው፣ እራሱ ይቶኛል። ከዚህም በፊት እንደዚህ ገጥሞት፣ ግን አይመቻልም። የእኔ መድኃኒት አሁን ወደነ የሁሉ መድኃኒት ትጨርሳለህ ጊዜ አይጣልህ እንጂ ብሎን አልጋ ይለቀቅ ሁላ አይደል? ወድጄ ሳይሆን በግዴ ስትታመም ራሴ በላለው አልበላም እያልክ አይደል? አንተና ምኛ አሁን ልተውክ፣ አይዞክ እኮ መብላት አለብ እንዴ ራሱን ቀን አልከ ቀላል ነገር አድርጎ በኋላ ስሄድ ፈጣሪ አለ ጊዜ በኋላ አምልጬ አምልጬ በጣም ታበዛዋለን። እንደዚህ የሚባል ነገር የለም። እኔ ትንሽ ሲያመኝ ባይዘ ሐኪም ቤት ሄዳለሁ፣ ግን እሱ ደግሞ በጣም ነው የሚያስቸግረው

በጣም ነበር ያስደነገጥከኝ፣ ከንፈሩ የደራረቀ ስትል እኔ ምን አልታመምኩበል አለው። እኔ ምን ችግር አለው እኮ እኔ በቃኝ በቃኝ ጠግበሰጠመ መድኃኒቱ ከባድ ነው። ወይኔ ምንድን ነው? ኖርማል ነው እባክሽ፣ ምንም አያመጣም። እግዚአብሔርን ምግብ በደንብ ይብላ ነው ያለችኝ። ምግብ ይብላ ጨጓራውን ሊነካው ስለሚችል ምግብ በደንብ ይብላ በተወደደ ኑሮ እንደዚያ አይነት መድኃኒት እንዲ ይሰጣሉ። ግን በእውነት ደህና ነኝ። እሺ ፋሚሊያንስ እንዳትጨነቁ። ያው ዛሬ ስንጠፋ እንዳይጨንቃቸው ብዬ ነው። በኋላም ቀጠሮ አለና ወይኔ ሰዓት ደግሞ እየደረሰ ነው። በኋሉ እንግዲህ አዞብኛል አይቀርልኝ በጣም ነው ግሞት እኮ ነው ሐኪም ቤት አይደለም። ግን ከበደኝ ማታ በስሙ አልኩ እኮ እንደታመምክ የገባኝ ሐኪም ቤት እንሂድ ስል ባንዴ እሺ ስትለኝ አልቻልኩት። ዝቻጠማችን ግን ጤናን የመሰለ ነገር የለም። ፈጣሪን ማመስገን ነው የምር ስንት ነገር እንደ ጉረሽ ለራስሽ ትንሽ ነው። ግማሽ እንጀራ አድርጌ እኮ ነው በቅርን ሶፋ ላይ ተኛል። እዚ ተኛ ወይ ቆይ መጀመሪያ እስኪኒድ እዛ ሐኪም ቤት ምኑን ተኛት ወይ እኔ ያሳካኝ፣ ማታ በቃ ደም ስሰጥ ብቻ ነው ነቀልሹ ነው ያልኩታ። ደሞ ታወራላ

እኔስ ማን አለኝ? ልብላ እንጂ እንቅልፍ አልተኛው። የኔ ግፍ ነው። ግን እንደዚህ ያለገ ሙሉ ነገር በቃ ኪኒኒ ኪኒኒ ነው የሚለኝ። የእኔ ግፍ ነው፣ ያልፍ የአንቺ ግፍ ነው እንደዚህ ያለ። አሁን ሄደን ልብስን ቀየር ቤትን ዳር ልብስ ቀይርና፣ በዛው እንሄዳለን። ግን ቤተሰብ በቃ እንዴም እና ታዲያ ይጨነቃሉ። ዛሬ ላንመጣ ስለምንችል ቢያንስ እንኳን ከመጥፋት ይሻላል በሚለው ነው ያለበት ሁኔታ ለማሳወቅ ነው። ያው ታቃደል እኛ መቼስ ብዙም ይጨነቅ ቤተሰብ አለን እና እንዳትጨነቁ ያለበትን ሁኔታ ለማሳወቅ ያክል ነው። አሁን በጣም ደህና ነው። እና ይህንን መድኃኒት እንግዲህ በአግባቡ የምር አንተ በጣም ችግር አለብህ ልታቋርጠው ትችላለህ። ግን ጦላ ውሃ አድርጌ ምናምን አልችልም። ቮሚት ያደረገኛል እኮ ጠዋት። እንዴት ደስ እንዳለኝ ማርያምን ሳያስጨንቀኝ ዋጥ ዋጥ ዋጥ ሳረገው ተመስገን። ውሃ እኮ በዛ ማድረግ ነው በቃ። አሁን ለቀን ቀረኝ ለዚህ መድኃኒት በዚያ ሁለት ቀን በቀን አራት አንዴ ነው የሚወሰደው። በቀን አንዴ ነው የሚወሰደው፣ ግን አራት ነው የሚወሰደው እና ከዚህ በኋላ ነገና ከነገ ወዲያ አለው። ይሄኛው እንኳን ይቆያል። አረ መሪያምን አልቅምም፣ ምን ጫት መሰለህ? መድኃኒቱን ካልጨረስ እግዚአብሔር ዋናው ይህ ነው። ጨጓራህን ያምህ ከሆነ ጨጓራህን ልቀይርልህ ስለፈለግኩ ነው። መድኃኒት አላለችም። አልሰማሁትም። ኧረ ቆይ አምሳር ቻርግ አለው እኮ በቃ እንደዚያ አድርጎ ነው። አሁን ቀሉን ትተ መድኃኒቱን በአግባቡ ምናምን የሁሉ አልቅም ምናምን እኔ ያልሰማ ስነስርዓት፣ ኑር ጌታን እና ቤተሰቦች በቃ እንግዲህ ይህን ያክል ምግብ ከበላ ይፈቀዋል በቀዋል። አልትራሳውንድ ቀጠሮ አለው እንደነገርኳችሁ፣ እሱን ደግሞ ያለበትን ሁኔታ ምናሳውቃችሁ ይሆናል። እንግዲህ ለበጎ እንደሚሆን ተስፋ አደርጋለሁ። እዚህ ጋር ነበረ እንትን እያለክ ነበረው። እዚህ ጋር ምንድን ነው ያለው አላቅም። እዚህ ጋር አብጦ ነበረና አሚያት እኮ ምን አርባት እንት ምንድነው ትርፋንጀት ምናም ጣን ጆሮ ይደፈን፣ አይሆንም፣ ይባት አይሁንም። ግን ያለበትን ሁኔታ እናሳውቃቸዋለን። በእርግጥ በዚህ ብቻ እንትን ልባችሁን እንትን ብለነው ወይም ማስጨንቀናቸው አልጠፋም መነግራቸኋለ ያለበትን ሁኔታ። ለበጎ እንዲሆን ግን ጸሎታችሁ አይለይም። ብቻ እንወዳችኋለን የኛ ውድ እንቁ ቤተሰቦቻችን። ትናንትም ያው አልገይ ላይ ገብቶ ባደረገው ነገር ብዙዎቻችሁ ደስ ብሏችኋል፣ ግን በጣም ነው እንዴ? ልታስደፍሩኝ የፈለጋችሁት አንቺ በቃ ፍቺስ አልፈታም አልፈታም። በጣም ነው እያስደፈራችሁኝ ያላችሁት። ምን አስባችሁ ነው እንዴ? እኔ አሁን መኝታ ክፍሌ ይኸው ነው። እነሱ በሩን ከፍተው ግባ አላሉኝ እንዴ? ግባ ፍጽ ወጣና አንተ ግባ ተበልክ፣ ይኸው ገባ። በገዛ ቤቴ የሚያዙክ ራሱ እነሱ ናቸው። ይኸው እሺ ይሁን ብዬ ተቀበልኩ። እኔ ቤት ከመምጣት ታመምክ ሰበብ ልትሆንብኝ እሱም አልበቃ ብሏቸው ምኝታ ክፍሌ ሲገባ፣ ምን ያግደረድርሻል? ምናምን አራሴ ልጅ ነኝ፣ ክብሬን ልጠብቅበት። ለማንኛውም ግን ዛሬ ስላመመው አልጋ ይለቀቅለታለሁ። እኔ ሶፋ ላይ እተኛለሁ፣ እስኪሻለት ድረስ ሶፋ ላይ እተኛለሁ። አንቺ ደግሞ እንዲህማ ልፈሰበዝ ልታይ፣ ሄጄ ብቻ ልታይ። ጠጠ ይሁን እስኪ ይሁን እኔ ደስ ነው የሚለኝ እኮ ግን አንተ ታመህ ደግሞ ሶፋ ላይ የሚተኛት የለበትም። እንደመሰለ ባለፈውም እንደዛ ብርድ ምናምን እንትን ሊለኝ ስለሚችል ብቻ አላውቅም። እኔ ለምጄዋለሁ። በነገራችን ላይ አንዳንዴ ሲደብረኝ ምናምን እዚህ መተኛት ሲደብረኝ ሳሎን ቲቪ ከፍቼ ምናምን ቴሌቪዥን እያየሁ ተኛለሁ። ለምጄዋለሁ። ለእኔ ኖርማል ነው። ስለዚህ ምንም አታስብ። ላይ መቻት ይችላል ምናምን የሆነ ድርቅ ያለ ሰው ደረቅ ደራሽ ለምግቡ ምን ያ ወደኋላ አበደ እና እናንተም እንዳጨነቁ ኖርማል ካሜራ ራሱ ይዛ ስመጣ ይቶኛል እኮ አንቺ። አሁን አንድ ሁን ስንት ሰዓት መሰለክ? ሰላሳ ደቂቃ አለክ። ትንሽ ረፍት አድርግ። እስከዚያ ድረስ በቃ ቤተሰብ አብራችንሁን ስለነበራችሁ እናመሰግናለን። እንወዳችኋለን። ያው ምንም ያክል እኔ ላይ እንትን ብትሉም ችግር የለውም። እኔ እወዳችኋለሁ። ይግባ የተኛ ምናምን እያሉ እንትን ቢሉ ችግር አልቀየማችሁም፣ አልቀየማችሁም ችግር የለውም እና ወዳችኋለሁ። አመሰግናለ። ውሃ ጠጣሽ? በሩ